ሰላም ለክሙ ሰብአ ቤት ዝሃ ግእዝ። ፎ ሃሎክሙ? አንሰ እግዚአብሔር ይሰባ። በሳልሳይ ክፍል ተራከብ ተራከብናዮም። ዛሬ ደግሞ በሶስተኛ ክፍል ተገናኝተናል። በዚ ክፍል በእንተ አሃዛ ተልሳነ ግእዝ አው በእንተ ሁልቋ ተልሳነ ግእዝ እምሄረ ክሙ በከመ ፈቃደ እግዚአብሔር መ ይኮን ክሙ ሰብአ ቤት ዝሃ ግእዝ፣ ሰብአ ቤት ኩኑ። እሺ በዛሬው ትምህርታችን ደግሞ ሶስተኛ ክፍል ማለት ነው የግእዝ ቋንቋ ቁጥሮችን በደንብ አድርገን የምንመለከት ይሆናል። ወደ መጨረሻ ላይ ደግሞ በሶስት አጫጭር የአጻጻፍ ዘዴዎች የተለያዩ ምሳሌዎችን እየሰጠኋችሁ እንዴት አድርጋችሁ ቁጥሮችን እንደምትጽፉ የማሳያችሁ ይሆናል ማለት ነው። በመጀመሪያ የግዕዝ ቋንቋ እንግዲህ ቁጥር ለማለት አሀዘ ልሳነ ግዕዝ ማለት እንችላለን፣ ወይም ሁልቁ ማለት እንችላለን። አሀዘ ማለት የግዕዝ ግስ ነው። ያዘ፣ ቆጠረ፣ ጀመረ የሚል ትርጉም ያለው ግስ ነው። ከዚህ ግስ ላይ አሃዝ የሚል ትርጉም ቃል ይገኛል። ትርጉሙም መጀመሪያ ሂሳብ፣ የህዝብ፣ የሚዛን፣ የሰዓት፣ የዕለት፣ የወር፣ የአመት፣ የስራ ሁሉ ልክ ማነስና መብዛቱን በየስሙና በየነገዱ ተዘርዝሮ ተደምሮ ተለይቶ የሚታወቅበት የቁጥር ሁሉ ጠቅላይ ስም አሀዝ ይባላል ማለት ነው። አሀዝ ይባላል። ሀገራችን ኢትዮጵያ እንግዲህ በፊደላዊና በቃላዊ ወይም ፊደላዊ ስንል ቃላዊ ማለታችን ነው፣ ማለት ፊደሉ የሚታይበት ማለት ነው። ትዕምርታዊ ስንል ደግሞ ምልክት ያለበት፣ በምልክት ቁጥር ሲስተም ወይም ዘዴ የምትጠቀም ታላቅ ሀገር ናት ማለት ነው። ስለዚህ እነዚህን ሁሉ ማወቅ ያስፈልጋል። የመጀመሪያው እንግዲህ ፊደላዊ ነው። አንድ ቁጥር ፊደላዊ አሃዝ፣ ወይም አቆጣጠር አለው። ፊደላዊ ስንል አሁን በግእዝ ቋንቋ እንግዲህ ስለ ፊደላት አይተናል። እነዚያን ፊደላት ቁጥሮቹን ለመጥራት ወይም ለመጻፍ ስንጠቀምባቸው ፊደላዊ አሃዝ ወይም ፊደላዊ ሁልቅ ይባላል ማለት ነው። ስለዚህ እያንዳንዱ ፊደላት እርስ በርሳቸው ተቀናጅተው የሚገነቡት በአንድ ነገር ውክል ሆኖ የሚቆም የቃላት ውቅር ፊደላዊ አሃዝ ይባላል ማለት ነው። ለምሳሌ በግእዝ እንግዲህ አልቦ ብንል ዜሮ ማለት ነው። አልቦ ስንል ማለት ነው ስለዚህ አሁን እዚህ ጋር ብንመለከት አሃዱ ስንል አና ሃ ከዚያ ዱ ሆነው ሶስት ፊደላት አንድ ቁጥርን መስርተዋል። ክልኤቱ ስንል አራት ፊደላት፣ ሰለስቱ ስንልም አራት ፊደላት፣ አርባኤቱ እያለን ስንቀጥል ፊደላቱን በመጠቀም የምናገኛቸው ወይም የምንጽፋቸው፣ የምንናገራቸው ቁጥሮች ፊደላዊ አሃዝ ይባላሉ ማለት ነው። ስለዚህ እነዚህን ቁጥሮች ስንመሰርት መሰረት የሆኑት የግእዝ ቋንቋ ፊደላት ስለሆኑ ፊደላዊ አሃዝ ተብለዋል ማለት ነው። በዝርዝር የምናያቸው ይሆናል። ትዕምርታዊ ወይም ምልክታዊ አሃዝ፣ አመረ ማለት አመለከተ ወይም አመላከተ ማለት ነው። ስለዚህ ትዕምርታዊ አሃዝ ማለት መሰረታዊ ከሆኑት የግእዝ ቋንቋ ፊደላት ውጪ ሆነው የራሳቸው የራስጌና የግርጌ መለያ ምልክት ያላቸው ራሳቸውን በመደጋገም የአቀማመጥ ቅደም ተከተላቸውን በመቀያየር የራሳቸውን መጠሪያ የሚፈጥሩ የግእዝ ቁጥሮች ትእምርታዊ ወይም አሕዛዊ ወይም ትምህርታዊ አሃዝ ወይም ምልክታዊ አሃዝ ይባላሉ ማለት ነው። በአጠቃላይ እንግዲህ ሀገራችን ኢትዮጵያ ወይም የግእዝ ቋንቋ መነሻ መሰረት የሆነችው ሀገራችን ኢትዮጵያ በሁለቱም የአሃዝ ስሌቶች ማለትም በፊደላዊም፣ በአሕዛዊም፣ በምልክታዊ ወይም ትምህርታዊም የተለያዩ መጻሕፍትን ጽፋ አስቀምጣለች ማለት ነው። ስለዚህ እነዚህን ሁሉ ለመረዳት ለማወቅ ሁላችንም በፊደላዊም በትዕምርታዊም የግእዝ ቋንቋ ቁጥሮችን ማወቅ ያስፈልገናል ማለት ነው። ከዚያ ውጭ ማወቅ የሚጠበቅብን ነገሮች ለግእዝ ቋንቋ ቁጥሮች መሰረት የሆኑት የግእዝ ቋንቋ ቁጥር መሪዎች የሚባሉት ወይም መራሕያነ አሃዝ የሚባሉትን ማወቅ ይጠበቅብናል። መራሕያነ አሃዝ የሚባሉትን መጀመሪያ ማወቅ አለብን። ለምን? ማንኛውም ቋንቋ ቁጥሮችን ሲጽፍ መጀመሪያ መሪ ቁጥሮችን ያሳውቃል ወይም ይኖሩታል። እነዚያ መሪ ቁጥሮችን ካወቅም በኋላ መሪ ቁጥሮቹ እንዴት አድርገው በምን አይነት ቦታ እየያዙ ነው ቁጥሮችን የሚመሰርቱት የሚለውን እንረዳለን እንጂ ለሁሉም ቁጥር የተለያየ አጻጻፍ አይኖረውም። ለምሳሌ የግእዝ ቋንቋ ቁጥሮችን ብንመለከት ጠቅላላ መሪዎቹ የግእዝ ቋንቋ ቁጥርን ስንጽፍ ስናነብ ሊያጋጥሙን የሚችሉ ቁጥሮች ሀያ ናቸው። ብዛታቸው ሀያ ናቸው። ስለዚህ መራሕያነ አኃዝ ዘልሳነ ግእዝ ወይም የግእዝ ቋንቋ ቁጥር መሪዎች የሚባሉት ሀያ ናቸው። እነኝህን ሀያዎቹን በትክክል አጻጻፋቸውን፣ አነባበባቸውን፣ መልካቸውን ከያዝም በኋላ ነው እንግዲህ ይሄንን ቁጥር ስንጽፍ እንደዚህ እናደርጋለን ይሄንን ቁጥር ስንጽፍ ከዚህ በፊት ይህን እንጽፋለን በዚህ አይነት ያጻጻፍ ዘዴ እንጽፋለን በዚህ አይነት አነባበብ ዘዴ እናነባለን እያለን የምንለው መጀመሪያ እነዚህን ሀያዎቹን ከያዝም ብቻ ነው። ስለዚህ ማንኛውንም ቁጥር ወደ ግእዝ ቋንቋ አጻጻፍ ስናመጣው ከነዚህ መራሕያን አህዝ ውጭ የመሆን እድል የለውም። በቃ እነዚህን ሀያዎቹን የያዘ ሰው ከዚያ በኋላ የአነባበብ ሥርዓታቸውን እና አጻጻፋቸው መረዳት ብቻ ነው የሚጠበቅበት ማለት ነው። ስለዚህ ቅድም እንዳልኳችሁ የተለያዩ መጻሕፍት የዚህን የግእዝ ቋንቋን ቁጥር ሥርዓት ተጠቅመው የተጻፉባቸው ብዙ ነገሮች አሉ። ስለዚህ ሁላችንም የነዚህን የአነባበብ ስርዓታቸውን መልካቸውንና ቅርጻቸውን በሚገባ ሳናሳስት ጠንቀቀን ማወቅ የሁላችንም የግእዝ ቋንቋ ወዳጆች ግዴታ ነው ማለት ነው። ከዚህ ቀጥለን እንግዲህ እነዚህ ሀያዎቹ ቁጥሮች እነማን ናቸው የሚሉትን እንመልከት። በጣም አስፈላጊ ክፍለ ትምህርት ነው፣ በእውነት ታተርፉበታላችሁ። መጀመሪያ ዜሮ፣ እንግዲህ በማንኛውም ቁጥር ላይ ዜሮ ምንም የሌለ ነገርን ዜሮ እንላለን። በግእዝ ደግሞ አልቦ እንላለን። አልቦ አልቦ እንላለን። አልቦ ማለት በግዕዝ ዜሮ ማለት ነው። ነገር ግን ለዜሮ ምልክት አንሰጥም ወይም ለአልቦ ምልክት አንሰጥም ማለት ነው። ስለዚህ ለምንድ ነው የሌለ ነገር ምልክት አይሰጠውም? ለምሳሌ አሁን እዚህ ስክሪን ላይ እዚህ ስክሪን ላይ ስንት ሰው ይታያችኋል ብላችሁ ስክሪኑ ላይ የተለያዩ ፊደላትና ቁጥሮች ናቸው እንጂ ያሉት የሰው ምስል የለም። ወይም እንግዲህ ከላይ ያለውን የቅዱሳን መላእክትን ቦርደር ላይ ያለውን እንዳታዩ ብዬ ነው። እነሱ እንደዛ አይደለም። ስለዚህ ከታች ነጩ ስክሪን ላይ ምን የሚታያችሁ ወይም የመኪና ስዕል ብላችሁ የለም። ስለዚህ ዜሮ ነው ምላችሁ? አይ የለም ትሉኛላችሁ። ወይም ስንት አለ ካልኳችሁ ዜሮ ትላላችሁ። ስለዚህ ይሄ ነው ማለት ነው። አልቦ ዜሮ ማለት ነው፣ ምልክት አይኖረውም ማለት ነው። አሃዱ እዚጋ እንደምትመለከቷት አሃዱ እዚ ችጋ ስንጽፍ ደግሞ አልፋዋና ሐመርዋ አድርገን አሃዱ ማለት አለብን። የተገኘበት ግስ አሃደ፣ አንድ አደረገ የሚል ግስ ነው። ክልኤቱ፣ ሁለት ቁጥር ይችን ትመስላለች። ክልኤቱ ፊደል አጻጻፎቹን በደንብ እያያችሁ፣ ከለአ፣ ሁለት አደረገ ከሚል የተገኘ ነው። ሰለስቱ፣ ልክ እንደዚህ ወደ ቀኝ መጻፍ አለበት። ሰለስቱ፣ ፊደላቱም እንደዚህ፣ ሰለሰ፣ ሦስት አደረገ ከሚል ግስ ነው የተገኘው። አርባኤቱ አራት ማለት ነው። ረብዓ አራት አደረገ ከሚል የተገኘ ነው። ሐምስቱ አምስት ቁጥር ይህን ትመስላለች። ሐመሰ አምስት አደረገ ከሚል ግስ የተገኘ ነው። ስድስቱ ሰደሰ ስድስት አደረገ ከሚል የተገኘ ነው። እነዚህ ሃያዎቹን በደንብ መያዝ ያስፈልጋል። ሰብዐቱ ሰብዐ ሰባት አደረገ ከሚል የተገኘ ነው። ሰመንቱ እችን ትመስላለች። ሰመነ ስምንት አደረገ ከሚል ግስ የተገኘ ነው። ተሰዐቱ ይሄን ይመስላል። ተስዓ ዘጠኝ አደረገ ከሚል ግስ የተገኘ ነው። አሰርቱ ይሄን ይመስላል። አሰረ አሰር አደረገ። እስራ ይሄን ይመስላል፣ ሀያ ቁጥር አሰር፣ አሁንም ከተመሳሳይ ግስ ነው። ሰላሳ ይሄን ይመስላል። እንዳይገለበጥ መጠንቀቅ አለብን ስንጽፍም፣ ይህን ፊደል እንጠቀማለን። ሰለሰ ሶስት አደረገ። አርብዓ ስንል ደግሞ አርባ፣ ረብአ አራት አደረገ የሚል ግስ አለ፣ ከሱ ላይ ነው የምናገኘው። ሃምሳ፣ ሃምሳ ይሄን ይመስላል። ሐምሳ ደግሞ ሲጻፍ በዚህ ፊደል መሆን አለበት። ሐመስ አምስት አደረገ ከሚል ነው። ስድሳ ወይም ስሳ ስልሳ ቁጥር ማለት ነው። በሁለት አይነት አባባል ማለት እንችላለን። ስድሳ ወይም ስሳ ብለን አጥብቀን ማለት ነው። ሰደሰ ስድስት አደረገ ከሚል ነው። ሰብአ ሰባ ማለት ነው። ሰብአ ሰባት አደረገ። ሰማንያ ሰማንያ ይሄን ይመስላል። ሰመነ ስምንት አደረገ ከሚል ነው። ተስአ ዘጠና ነው። ተስዓ ዘጠኝ አደረገ። ምእት መቶ ይሄን ይመስላል። አምአተ መቶ አደረገ ከሚል ግስ ነው። እልፍ የአስር ሺ ምልክት ይሄ ነው። አለፈ ቆጠረ፣ እልፍ አደረገ ከሚል ግስ ነው። ብዙዎቻችን ይህን እልፍን እንደ አንድ ሺህ የምንቆጥራለን፣ ግን አይደለም። እናየዋለን፣ እንዴት አንድ ሺን እንጽፋለን የሚለው ማለት ነው። እነዚህ ሀያዎቹ ምን ይባላሉ? የግእዝ ቋንቋ ቁጥር መራህያን ይባላሉ ማለት ነው። እነዚህ ሀያዎቹን መጀመሪያ በትክክል በደንብ አድርጋችሁ አጻጻፋቸውን አነባበባቸውን የትኛውን ፊደል እንደሚጠቀሙ ከያዛችሁ እርግጠኛ ነኝ ወደኋላ ላይ በማሳያችሁ አጭር ዘዴ የምትፈልጉትን ቁጥር በቀላሉ መጻፍ ትችላላችሁ። እንግዲህ እነዚህ ከላይ ያየናቸውን እንደ ገንዘብና ቁሳቁስ ነገሮችን ለመቁጠር የምንጠቀምባቸው ናቸው ማለት ነው። የተለያዩ ነገሮች ገንዘብ ሊሆን ይችላል። የተለያዩ ቁሳቁስ ሲባል ለምሳሌ ይህን ያክል ደብተር ይህን ያክል እስክርብቶ እያለን ብዙ ነገሮችን የምንቆጥርባቸው ናቸው። ነገር ግን ለምሳሌ የተለያዩ ቀናት አሉ። አሁን ለምሳሌ አንድ ሁለት እያልን ቀንም እንቆጥራለን። እነሱን እንዴት እንቆጥራለን? ከዚህ ቀጥሎ የማሳያችሁ ይሆናል። ከዚያ በፊት ግን እንግዲህ ክቡራን አድማጮቼ ፊደል ወ በጣም ብዙ ጥቅም አለው በግእዝ ቋንቋ ውስጥ በጣም ብዙ ጥቅም አለው ፊደል ወ ማለት ነው። ስለዚህ የፊደል ወ አህዛዊ አገባቡና ጠቀሜታውን የምንመለከት ይሆናል። በልዩ ልዩ የአሐዝ ስብስቦች ውስጥ በመገኘት ወይም በመግባት አሐዝን ከአሐዝ ጋር አያይዞ ማናበብ፣ ለአሐዛዊ ስርዓተ ንባብና ጽፈት ውበት ያለው ገጸ ንባብ መስጠት የፊደል ወ መሰረታዊ የሆነ አሐዛዊ ጥቅሙ ወይም ፋይዳው ነው። እንግዲህ ፊደል ወ በመርሃያን ነጠላ ቁጥሮች ላይ እና ከመቶ እስከ አስር ሺህ ቀድመው ከሚገቡ መርሃያን አሐዞች አይገባም ያ ማለት ነጠላ ቁጥሮች የምንላቸው እነዚህ መራያን ብለን ያየናቸዋሉ እነሱ ዝም ብለን ስንጠቀም አንጠቀመውም እንዴት እንጠቀመዋለን ወን የሚለውን ስነግራችሁ ለምሳሌ አስር አለ አስር ብለን ወደ ቀኝ በኩል ከአንድ እስከ ዘጠኝ ካሉ አስራ አንድ አስራ ሁለት አስራ ሶስት አስራ አራት አስራ አምስት እያለን እስከ ሀያ እስከ አስራ ዘጠኝ ስንሄድ አሰርቱ ወአሃዱ አሰርቱ ወክልኤቱ እያልን ወን በመካከል እናስገባለን በጽሁፍ ጊዜ በምልክታዊ ጽሁፍ ጊዜ ወይም በግዕዝ ቁጥሮች ስንጽፍ መጠቀምም አለመጠቀምም እንችላለን። ብዙ ችግር የለውም። በፊደላዊ ስንጠራ ግን ግዴታችን ነው። አሁን አስራ አንድን ስንጠራ አሰርቱ አሃዱ ማለት አንችልም። አሰርቱ ወአሃዱ ነው ማለት ያለብን ግዴታ። ይሄ ማለት አስርና አንድ እንደማለት ነው። ከዚያ ቀጥለን ሀያ ብለንም ስንቀጥል ሀያ አንድ ሀያ ሁለት ስንልም ወይ ያስፈልጋል ዘጠና አንድ፣ ዘጠና ሁለት ስንልም ወይ ያስፈልጋል። መቶ አንድ፣ መቶ ሁለት እያልንም ስንቀጥል ወይ ያስፈልጋል። ስለዚህ ከአንድ እስከ ዘጠኝ ያሉ ቁጥሮች ባሉበት ወይ ያስፈልጋል። ነገር ግን አሁን ሁለት መቶ ስንል ሁለትን እናገኛታለን። ክልኤቱ ወምእት ግን አይባልም ሁለት መቶ። ስለዚህ ሁለት መቶዎችና መቶ እና ሁለት ይለያያል። ምእት ወክልኤቱ ስንል መቶ እና ሁለት ለማለት ነው። ክልኤቱ ምዕት ስንል ግን ሁለት መቶዎች ማለት ነው። ስለዚህ እና የሚያስፈልገው ከአንድ እስከ ዘጠኝ ያሉ ቁጥሮች እንደ ተጨማሪ እየሆኑ ወደ ቀኝ በኩል ሲመጡ ወይም አስር ያልሞላ ቁጥር ሆኖ ለምሳሌ አርባ አንድ አርባ ሁለት ብሎ አስር ሲሞላ ሃምሳ እንላለን። እንደዚያ ያልሞሉ ያልሞሉ ጎደሎ ቁጥሮች ስናገኝ ብቻ ነው ወን የምንጠቀመው ማለት ነው። ስለዚህ የወን አጠቃቀም በዚህ መልክ ማየት አለብን። ሌላው ከአንድ እስከ ሰላሳ ያሉ ቀናት የልደት ቀናችንን ሊሆን ይችላል። ወይም በመደበኛነት ቀናትን አሁን ኢትዮጵያውያን ሰላሳ ቀናት አሉ በአንድ ወር ውስጥ ማለት ነው። እነሱን ስንጠቀም የምንጠቀምባቸው ቀናት ደግሞ ይለያሉ። ዛሬ ቀና አንድ ቢሆን አሃዱ አንልም። ጥቅምት አሃዱ፣ ሰኔ አሰርቱ አንልም ማለት ነው። ስለዚህ እንዴት እንላለን የሚለውን እንመለከታለን። መጀመሪያ የሰላሳዎቹን ቀናት አጠራር ልንገራችሁ። አንድ ለማለት አሚሩ ነው የምንለው አንድ ለማለት እዚጋ እንደማመለከታችሁ አሚሩ እንላለን። አሚሩ አሚሩ እንላለን። ከዚያ ቀጥሎስ፣ ሰኑዩ ሁለት፣ ሰሉሱ ሶስት፣ ረቡዑ አራት፣ ሐሙሱ አምስት፣ ሰዱሱ ስድስት፣ ሰብዑ ሰባት፣ ሰሙኑ ስምንት። ከዚያ ተስዑ ዘጠኝ፣ አስሩ አስር። ከዚያ ይመላለሳሉ እነዚህ እርስ በርሳቸው አስሩ ወአሚሩ ዐስራ አንድ አስሩ ወሰኒዩ ዐስራ ሁለት አስሩ ወሰሉሱ ዐስራ ሶስት አስሩ ወረብኡ ዐስራ አራት አስሩ ወሐሙሱ ዐስራ አምስት አስሩ ወሰዱሱ ዐስራ ስድስት አስሩ ወሰብኡ ዐስራ ሰባት አስሩ ወሰሙኑ ዐስራ ስምንት አስሩ ወተስኡ ዐስራ ዘጠኝ። እስራሁ ሁን ጨምርበታለን። እስራሁ ስንል ኻያ። ከዚያ ግን ሀያ አንድ እያለን ስንሄድ እስራሁ አሚሩ አንልም፣ እስራን ብቻ እንጠቀማለን። እስራው አሚሩ ሀያ አንድ፣ እስራው ሰኑዩ ሀያ ሁለት፣ እስራው ሰሉሱ ሀያ ሶስት፣ እስራው ረቡ ሀያ አራት፣ እስራው ሐሙሱ ሀያ አምስት፣ እስራው ሰዱሱ ሀያ ስድስት፣ እስራው ሰቡ ሀያ ሰባት፣ እስራው ሰሙኑ ሀያ ስምንት፣ እስራው ተስኡ ሀያ ዘጠኝ። ሰላሳሁ ሰላሳ ይሆናል ማለት ነው። ከዚያ በኋላ ለምሳሌ ጥር ዘጠኝ ካልን መጀመሪያ ቋሚ የሆነ ከሁሉም ቀናት አጠራር ላይ የማይጠፋ አገባብ አመ እንላለን። መጀመሪያ ከዚያ ዘጠኝ ከሆነ ተስዑ እንላለን። አመ ተስዑ እንልና ለጥር ወይም ለወርሃ ጥር እንላለን። ወርሃ ማለት ያው ወርህ ማለት ወር ማለት ነው። የጥር ዘጠነኛው ቀን ላይ እንደማለት ነው። ለምሳሌ አመ አሚሩ ለግንቦት ብንል ግንቦት አንድ ተወልደት እግዝእትነ ማርያም ግንቦት እንድመ ቤታችን ተወለደች። አመ አስሩ ወሰኑዩ ለሰኔ በዓለ ቅዱስ ሚካኤል ውእቱ ብንል ሰኔ 12 እንደማለት ነው። አመ አስሩ ወሰኑዩ ማለት ማለት ነው። ስለዚህ መቼ ተወለድክ ብንባል አሁን አነ ተወለድኩ አመ አስሩ ወተስኡ ለወርሃ ጥቅምት እስራ ወይም አሰርቱ ወተሰዐቱ ምዕት 8 7 ዓመተ ምህረት ብንል ጥቅምት 19 1987 ዓመተ ምህረት ተወለድኩ ማለት ይሆናል። ስለዚህ ምን ታደርጋላችሁ? ቋሚ የሆኑ አባባሎቹ አመትሉና ከዛ አንድ ከሆነ አሚሩ፣ አመ አሚሩ ከዚያስ፣ ለ ያስፈልጋል። ከወሩ በፊት አመ አሚሩ ለጥር፣ አመ አስሩ ሐሙሱ ለግንቦት ካለን ግንቦት 15 አመ ሰላሳሁ ለመስከረም መስከረም 30 አመ እስራሁ ለየካቲት የካቲት 20 አመ እስራ ወአሚሩ ለወርሃ ጥር ጥር 21 እያልን በደንብ መለማመድ አለብን። ስለዚህ ይሄ አመ የሚለው ያስፈልጋል። ከዚያ ከላይ ያሉትን ቁጥሮች እንጠራለን። ከዚያ ለ እንጠራለን። ከዚያ ወሩን እንቀይራለን። አመ አሚሩ ለጥር አመ ሰኑዩ ለጥር አመ ረብዑ ለጥር አመ ሃሙሱ ለጥር እያልን ማለት ነው። አመ አይቀርም በዚህኛው ጊዜ እንደማለት ነው። ስለዚህ እንደዚህ እያልን ነው የምንናገረው ማለት ነው። ለምሳሌ ልደትከ ማእዜ ውእቱ ብንባል ልደት መቼ ነው ማለት ነው። ስለዚህ አመ ሰላሳሁ እንደዚህ እያልን እንላለን ማለት ነው። እሺ ከዚህ በኋላ እንዴት አድርገን ቁጥሮችን እንጽፋለን? አሁን የማሳያችሁ እንግዲህ ቁጥሮችን ይሄን ያክል መርሃያነ አሃዝን ካወቅን እንዴት እንደሚጻፉ እንዴት አነባበባቸው እንዴት እንደሆነ ካወቅን በሶስት አጫጭር ዘዴዎች ከአንድ እስከ አንድ ሚሊየን እንዴት እንደምንጽፉ ላሳያችሁ። የመጀመሪያው ከአንድ እስከ 999 ያሉ ቁጥሮችን የምንጽፍበት ዘዴ ነው። ሁለተኛው ሁለተኛው ሁለተኛው ከ1000 ጀምሮ እስከ 9999 ያሉ ቁጥሮችን የምናይበት ነው። ሶስተኛው ከአስር ሺህ በላይ ከአስር ሺህ በላይ ወይም አስር ሺህን ራሱን ማለት ነው ያሉ ቁጥሮችን እንዴት እንደምንጽፍ የምናይበት ነው የሚሆነው። ስለዚህ እንዴት ነው እዚህ ጋ የምናየው መሰላችሁ ከአንድ እስከ ዘጠኝ መቶ ዘጠና ዘጠኝ ያሉ ቁጥሮች ከሆኑ ቃላችንን እናደምጣለን። ለምሳሌ ሀያ ሶስት ስንል ከቃላችን የወጣው ማን ነው? ሀያ፣ ከዚያስ ሶስት። እነዚህን ሁለት ቁጥሮች መጻፍ ነው። ሀያ እንዲህ ይጻፋል፣ ከዚያ ሶስት እንደዚህ ይጻፋል። ከዚያ ነባበቡን ባየነው መሰረት እስራ ወሰለስቱ እንላለን። ማንኛውም ቁጥር ቢሆን በዚህ መልክ ጻፉት። መጀመሪያ ለምሳሌ ሁለት መቶ አርባ ዘጠኝ ብትባሉ፣ ሁለት መቶ አርባ ዘጠኝ ብትባሉ፣ ሁለትን ጻፉ መቶን ጻፉ አርባን ጻፉ ዘጠኝን ጻፉ። ስለዚህ ሁለት መቶ አርባ ዘጠኝ ስትባሉ ሁለትን፣ መቶን፣ አርባን፣ ዘጠኝ። በእነዚህ መካከል ያለ ማንኛውን ቁጥር ስትጽፉ ስለዚህ መጀመሪያ ቃላችሁን ነው የምታዳምጡት ማለት ነው። ቃላችሁን ታዳምጣላችሁ። የመጀመሪያው ህግ ይሄ ነው። ሶስት መቶ ሰላሳ ሶስት ብትባሉ ሶስት አላችሁ፣ ሰለስቱ መቶ ምዕት፣ ሰላሳ ሰላሳ ሶስት ወሰለስቱ። በቃ አለቀ። እነዚህን ወደ ቁጥር መቀየር ነው ቀላል ነው። የበለጠ እንግዲህ ሌላም ቪዲዮ የሰራው ስላለ እሱን ማየት ትችላላችሁ። ከ1000 እስከ 9999 ከሆነ ደግሞ ቀጥታ ከሁለት መክፈል ብቻ ነው በቃ። ባለ አራት ቁጥር ከሆነላችሁ ከሁለት ከፍላችሁ መካከል ላይ መቶን መጻፍ ማለት ነው። መካከል ላይ መቶን። ከግራ በኩል አስር አለ። ከግራ በኩል ዘጠና ዘጠኝ አለ ከቀኝ በኩልም ዘጠና ዘጠኝ አለ። ይሄ እንግዲህ ዝቅተኛው አንድ ሺህ ነው። በዚህ አይነት ዘዴ የምንጽፈው ከፍተኛው ዘጠኝ ሺህ ዘጠኝ መቶ ዘጠና ዘጠኝ ነው። ስለዚህ አንድ ሺህ እንዴት ነው የሚጻፈው ብትባሉ አስርና መቶ፣ አሰርቱ ምዕት ነው እንጂ ሌላ እልፍ አይደለም። ዘጠኝ ሺህ ዘጠኝ መቶ ዘጠና ዘጠኝስ ተሰዓ ወተሰዓቱ ምዕት ተሰዓ ወተሰዓቱ ነው የምንለው እንጂ ሌላ አይደለም። ስለዚህ በእንደዚህ አይነት የፈለግነው ቁጥር በነዚህ መካከል ያለ አራት ሺህ ስድስት መቶ አምስት ሺህ አምስት መቶ ዘጠና ሶስት ምናምን ቢሰጣችሁ ቀጥታ ቁጥሮቹን አራት አይደሉ ከሁለት ተከፍሏቸው አላችሁ። መካከል ላይ መቶን መጻፍ፣ ከግራ በኩል ያለውን ቁጥር በትክክል መጻፍ፣ ከቀኝ በኩል ያለውን በትክክል መጻፍ፣ የጻፋችሁትን ቁጥር እያንዳንዱን ዘጠናን ሲያጋጥማችሁ ተስዓ ወተስዓቱ ምዕት ተስዓ ወተስዓቱ፣ በፊት ያየናቸውን ሀያዎቹን ቁጥሮች በትክክል በትክክል እየጻፋችሁ ወይም እያነበባችሁ መናገር ነው። ከዚያ በኋላ ከአስር ሺህ በላይ የሆነ ቁጥር ቢሰጠን ደግሞ የአስር ሺህ ምልክት ነው የምናስበው። ለምሳሌ ሀያ ሺህ ከተባል ሁለት አስር ሺህ ይሆናል። ክልኤቱ እልፍ ይሆናል ማለት ነው። ለምን ለምሳሌ ሰላሳ ሺህ ቢሰጠን እንዴት እናደርጋለን? ከዚህ አራቱን እንቈርጥና እዚህ ጋ አስር ሺ ምልክትን እንጽፋለን። ወደ ግራማን ቀረች ሶስት ቀረች ወደ ቀኝ ሁሉም ዜሮ ስለሆን ምንም መጻፍ አያስፈልገንም። ስለዚህ ሰለስቱ እልፍ ማለት ሰላሳ ሺ ማለት ነው። አርባእቱ እልፍ ማለት 40 ሺ፣ አሰርቱ እልፍ ከሆነ 100 ሺ፣ ምእት እልፍ ከሆነ አንድ ሚሊዮን ይሆናል ማለት ነው በቀላሉ። ስለዚህ ስንት ሲባዛ በአስር ሺ ነው ይሄ ቁጥር እያላችሁ ማሰብ ነው። ወይም የተሰጣችሁትን ቁጥር ለምሳሌ ስምንት መቶ ሰማኒያ ስምንት ሺህ ስምንት መቶ ሰማኒያ ስምንት ቢሰጠን አራት ጊዜ ሄደን አንድ ሁለት ሶስት አራት እዚህች ጋር አስር ሺህን መጻፍ ነው ወይም እልፍን መጻፍ ከግራ በኩል ሰማኒያ ስምንትን እዚህ ጋር መጻፍ ከቀኝ በኩል ስምንት ሺህ ስምንት መቶ ሰማኒያ ስምንት ቀረልን። በዚህኛው ሕግ ይጻፋል ማለት ነው። ስለዚህ መቶን እንጽፋለን መካከል ላይ ከዚያ ዚ ጋር ሰማንያ ስምንት ልክ ከዚ ጋር እንደጻፍ ነው ሰማንያ ስምንት ከዚያ ዚ ጋርም ሰማንያ ስምንት እናደርጋለን። ስለዚህ ሰማንያ ወሰመንቱ እልፍ ሰማንያ ወሰመንቱ ምዕት ሰማንያ ወሰመንቱ ብለን እንላለን ማለት ነው በቀላሉ። ስለዚህ ያልገባችሁ ስለነዚህ አጻጻፍ ደግሞ ያልገባችሁ ካለን ሌላ የሚሰራሁት ቪዲዮ ስላለ ስለ ቁጥር የተሰራውን የግእዝ ቋንቋ ትምህርቶች በክፍል በክፍል የሚለው ላይ ማግኘት ትችላላችሁ። ለቤታችን አዲስ የሆናችሁ ቤታችንን ሰብስክራይብ ማድረግ እንዳትረሱ። ሌሎች ደግሞ እንዲማሩበት ይህንን ቪዲዮ ሼር አድርጉላቸው። ሰናይ ጊዜ።